ኢትዮጵያ በአስደናቂ የህዳሴ ጉዞ ላይ ትገኛለች አሉ የናይጄሪያ ምክትል ፕሬዚደንት ካሺም ሼቴማ። ምክትል ፕሬዚደንቱ የኢትዮጵያን አስደናቂ ቅርሶችና ታሪኳን አጉልቶ በሚያሳይ መልኩ ታድሶ ለእይታ ክፍት የሆነውን ብሔራዊ ቤተ መንግስትንም ጎብኝተዋል። ጉብኝታቸውን በተመለከተ በይፋዊ የክብር መዝገብ ላይ ባሰፈሩት የማስታወሻ መልእክት ብሔራዊ ቤተ መንግስቱ ህያው ታሪክ መሆኑን እወቁ ብለዋል። ኢትዮጵያ ከአፍሪካ ቅኝ ያልተገዛች ብቸኛዋ ሀገር መሆኗን ያወሱት ምክትል ፕሬዚደንቱ በአስደናቂ የህዳሴ ጉዞ ላይ ትገኛለች ነው ያሉት። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በተገባደደው በጀት ዓመት የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ ተችሏል አሉ። አቶ ማሞ የብሔራዊ ባንክ 11 ወራት የእቅድ አፈጻጸም ሪፖርትን ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርበዋል። በዚህ ወቅትም ብሔራዊ ባንክ ባለፉት 11 ወራት የተገበረው ጥብቅ የገንዘብ ፖሊሲ የዋጋ ግሽበትን መቀነስ አስችሏል ነው ያሉት። ከዚህ ባለፈም በጥብቅ የገንዘብ ፖሊሲ ባለፉት 11 ወራት ለመንግስት ሲሰጥ የነበረውን የብድር ምጣኔ ወደ ዜሮ ማውረድ መቻሉንም ነው ያስረዱት። የሀገር ሽማግሌዎች ብሔራዊ ቤተ መንግስትና አንድነት ፓርክ ተደብቀው የቆዩ የኢትዮጵያን ቅርሶችና የማንነት መገለጫዎችን በውብ ገጽታ ለዓለም የገለጡ ናቸው አሉ። የሃይማኖት አባቶች የሀገር ሽማግሌዎችና የጎሳ መሪዎች አንድነት ፓርክና ብሔራዊ ቤተ መንግስትን ጎብኝተዋል። ጉብኝቱን አስመልክቶ አስተያየታቸውን የሰጡ የሀገር ሽማግሌዎች መንግስቱ የኢትዮጵያን ውብ ቅርስና ታሪክ በማደስ የሚያኮራ ስራ ሰርቷል ሲሉ ተደምጠዋል።